ህወሓት አደራዳሪዎች ትጥቅ ፍቱ ከማለት ውጪ ስምምነቱ በጥቅል እንዲፈጸም ያሳዩት ዝግጁነት ውስን ነው ሲል ተቸ በብርቱካን ተመስገን ጉዳይ በፖሊስ ቁጥጥር ስር የነበሩ ተጠርጣሪ የኢቢኤስ ቴሌቪዥን ሰራተኞች በዋስ እንዲለቀቁ ተወሰነ የገቢዎች ሚኒስቴር ባለፉት ዘጠኝ ወራት የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብርጫ እንዳለው አስታወቀ ወደ ቀዳሚው መረጃ አልፋለሁ ህወሀት አደራዳሪዎች ትጥቅፍቱ ከማለት ውጭ ስምምነቱ በጥቅል እንዲፈጸም ያሳዩ ዝግጁነት ውስን ነው ሲል ተጨ ህዝባዊ ወያኔ ህርነት ትግራይ ህወሀት የፕሪቶሪያው ስምምነት አደራዳሪዎች ትትቅፍቱ ከማለት ውጭ ስምምነቱ በፓኬጅ ወይም በጥቅል እንዲፈጸም ያሳዩ ዝግጁነት ውስን ነው ሲል ተችቷል። ብሔራዊ አንድነታችን ሉዓላዊነታችንን ለማስጠበቅ በሚል መሪ ቃል የፓርቲው 1337 የሚሆኑ ከፍተኛና መካከለኛ አመራሮች ተሳትፎበታል በተባለውና ከሚያዝያ 23 እስከ 25 ቀን 2017 ዓ.ም በተካሄደው ስብሰባ ማገባደጃ ባለ አስር ነጥብ የአቋም መግለጫ አውጥቷል። ፓርቲው አቋሙን ካንጸባረቀባቸው ጉዳዮች አንዱ የፕሪቶሪያው የሰላም ስምምነት አንዱ ሲሆን ሙሉ በሙሉ አልተተገበረም ሲል በመግለጽ ላለመተግበሩም ሶስት ምክንያቶችን አስቀምጠዋል። በአቶ ጌታቸው ረዳ የተመራውን የጊዜ አስተዳደሩን ተቆጣጥሮት የነበረው የፓርቲው አንዱ ቡድንን በመጀመሪያው ምክንያትነት ያስቀመጠው መግለጫው፣ በሁለተኛ ደግሞ የኢትዮጵያ መንግስት በእኩል ስምምነቱን ለማስፈጸም ቁርጠኛ ለመሆኑን ነው ሲገልጸዋል። ሌላኛው በአቋም መግለጫ የተካተተው ነጥብ የፓርቲ እውቅናን የተመለከተ ሲሆን እውቅናዬን የሚወስነው በትግራይ ህዝብ ነው ብዬ ነው የማምነው ሲል ገልጿል። በፕሪቶሪያው ስምምነት መሰረት ህጋዊ ሰውነቱ ወደ ነበረበት እንዲመለስ ህወሓት ዳግም ጠይቋል። በብርቱካን ተመስገን ጉዳይ በፖሊስ ቁጥጥር ስር የነበሩት ተጠርጣሪ የኤቤስ ቴሌቪዥን ሰራተኞች በዋስ እንዲለቀቁ ተወሰነ። በስብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙ አራት የኤቤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማሳዣ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት በዛሬው እለት ትእዛዝ ሰጥተዋል። ሁለት የጣቢያው ሰራተኞችን ጨምሮ 16 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቢ ህግ ለፍርድ ቤት አስታውቋል ሲል የዘገበው ኢትዮጵያን ኢንሳይደር ነው። የገቢዎች ሚኒስቴር ባለፉት ዘጠኝ ወራት የሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለው አስታወቀ። ይሁን እንጂ ሚኒስቴሩ አሁንም እየተሰበሰበ ያለው ገቢ ከመንግስት የውጭ ፍላጎት አንጻር በቂ አይደለም ብሏል። ሚኒስቴር መስሪያ ቤቱ ይህንን ያለው ለህዝብ ተወካዮች ምክር ቤት ባቀረበው የዘጠኝ ወራት የአፈጻጸም ሪፖርት ላይ ነው። በ17 ገጾች የተዘጋጀው ሪፖርቱ በሚኒስትር አይናለም ንጉሴ የሚመራው ተቋም ባለፉት ዘጠኝ ወራት ያከናወናቸውን ተግባራት በዝርዝር ያስቀምጧል ተቋሙ በዘጠኝ ወራት ውስጥ 646 ነጥብ 72 ቢሊዮን ብር ገቢ ለመሰብሰብ ማቀሩን ያመለከተው ሪፖርቱ ከእቅዱ በላይ 635.2 ቢሊዮን ብር መሰብሰቡን ጠቁሟል። ከዚህ ውስጥ የሀገር ውስጥ የታክስ ድርሻ 345.93 ቢሊዮን ብር፣ የውጭ ንግድ ቀረጥና ታክስ ድርሻ ደግሞ 3727 ቢሊዮን ብር ነው ብሏል። ባለፉት ዘጠኝ ወራት ከተሰበሰበው 646 ቢሊዮን ብር ውስጥ 61 ቢሊዮን ብር በተሻሻለው የፌዴሬሽን ምክር ቤት ቀመር መሠረት ለክልሎች መተላለፉን ሚኒስቴሩ በሪፖርቱ ላይ ገልጿል። ይህ የገቢ መጠን ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ276 ቢሊዮን ብር ብብጫ እንዳለው በሪፖርቱ ላይ ተጠቅሷል። የየመን ሁቲዎች በዴቪድ ቤንጎሪዮን አየር ማረፊያ ላይ ለፈጸሙት የሚሳኤል ጥቃት አጻፋ የመን ውስጥ የሚገኙ የቡድኑ ኢላማዎች መምታቱን የእስራኤል ጦር አስታወቀ። የእስራኤል የመከላከያ ኃይል ጥቃት የተፈጸመባቸው ስፍራዎች በየመን ሁዳይዳህ ወደብ ላይ እንዲሁም በከተማዋ በሚገኝ የሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች የአቅርቦት ማዕከል ናቸው ብለዋል። ሁቲዎች እሁድ ዕለት በእስራኤል የአየር ማረፊያ ላይ የፈጸሙትን ጥቃት ተከትሎ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ለማስፋፋት ላወጣቸው ዕቅድ ምላሽ አየር ማረፊያዎቿን ዒላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናቅባለን ብለዋል። የአየር ጥቃቱን የአሜሪካና የእስራኤል የጋራ ወረራ ነው ያለው በኢራን የሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት 21 ሰዎች ቆስሏል ብሏል። አሜሪካን ግን በጥቃቱ ተሳትፎ እንደሌላት አስተባብላለች። የእስራኤል የመከላከያ ኃይል የተፈጸመው ጥቃት በወደብ ላይ የቆሙ መርከቦችን ለመከላከል የተወሰደ ግልጽ እርምጃ ነው ብሏል። ጥቃት የተፈጸመበትን የሲሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑንና ከመሬት በታች መተላለፊያዎችን እንዲሁም መሰረተ ልማቶችን ለመገንባት የሚያገለግል ነው። በተጨማሪም ወደቡም ከኢራን የሚመጡ የጦር መሳሪያዎች መተላለፊያ ነው በሚል ኢላማ ሆኗል። እነስተልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።